ሰዎች ማበዛ ልጅ ይዞ መውጣት እንደዚህ ነው። ደግሞ እዚህ ወንድምሽስ ነበረ፣ ምን አልሻቸው? አማን ነው። ምን ምን ወንድም ነው እሱ? ምናምን አልሻ አየ። ከአንተ እንደሱ ነው የምትለኝ? ወይኔ! አዎ። እስኪ ደህና ነገር መስተዋል እና ቆይታ አሪፍ ነበር። ጥሩ ጊዜ አሳልፋችሁ ናፍካ ናድ እያለች በጣም ነው እኔ የሚናፍቃችሁኝ የምር። ምንድነው ግን ማለት ነው? የአቤልን ምትን የተካ ነው የምትመስለው፣ ማስቲካ አንቺ መጣሽብኝ። ምን አለ ዛሬ ባኝክ? ዛሬ እንኳን ባኝክ። ማስቲካ ስበላ ይታችሁኝ፣ አጣቁ። ያው ተፋሁልሽ። ያው ሉሊት ሆይ አቤል እየመሰልከኝ ነው፣ ስታላምጥ እያልኩ ነው ሉሊት፣ እኔ በተውኩበት ዘመን አንተ ጀመርክ? እንዴት እላለሁ አላልኩ? ፓፕዬ ኔ አይደል ልህም አትል እየሰማችሁ ልኝ ነው አይደል? ሉሊትን እኮ ሉሊት ሌላ ሰው እና አሁን ገዳም ነው። እኔ ሉሊት እንደዚህ እኔ ራሴ እገረማለሁ፣ እንደዚህ ስትሆን እና አትገረምም? እች ያጂኛዋ ነች፣ እዚ ፋኔ ናት። ለዛ ነው አይደለም? ደስ አይለም እኮ እንዲህ ሲሰሩ ራሱ። ያኛው ሲሆን ደስ ናታንም፣ ፓፒን ሳይሆን ናታን እንዲህ እኩል ማውራት የለም እናቴ። የዛ ኤፍ ስታይ ነው የምትንቀጠቀጠው፣ ናታንን አይደለም። አዎ ናይፍንማ ሲያይ ናታን እራሱ ታንቀጥቅጦ ነበር። መጀመሪያ ከፓፒ ጋር ሲጀመር ትጠያለሽ እንዴ? ከናታን ጋር ነው እንጂ። ፓፒ ወይ እርጎ ልንጠጣ ነው ይዛችሁ

ስም አ ሔዋን ምን እንዳለችክ፣ በእንስራ ይሆን ልሁን ደስ ይለኛል። ሂዊ አንቺ ትሻያለሽ፣ እየቀለድሽ ይሆንና ትመጫታለሽ። ከዛ ምን አልክ? ትሻኛለሽ አልኳትና እየቀለድሽ ይሆንና ትመጫታለሽ አልኳት።

አይደለ፣ ሰላም ነው። በቃ አረጋጋለሁ ነው አድካሚ ፖለቲካ ታደርጊዋለሽ። ያ ደህና እርጎ ስንት እንዳመጣልን ነው የምትፈልገው። ነው አይ ግን አመጣልሃለሁ ሳይሆን ጸባይክ ጥሩ ነው እና አመጣልሃለሁ